በድንበር ተሻጋሪ ተሽከርካሪዎች ስልጠና በዛሬ ዕለት በዚህ በሞጆ የወደብ ማዕከል እየተሰጠ ይገኛል። እንግዲህ በተለይም በሀገራችን ኢኮኖሚ ውስጥ እንግዲህ የአሽከርካሪዎች ሚና ከፍተኛ ነው። በዓል ሳይሉ 24 ሰባት ሲሰሩ ሀገርን ሲያገለግሉ ነው የሚሉትና እቃን ከአንድ ስፍራ ወደ ሌላ ስፍራ ሲያንቀሳቅሱ እንግዲህ ከፍተኛ ሚናቸውን ይወጣሉ። እንግዲህ በአጠቃላይ በተለይም ደግሞ በሎጂስቲክስ ዘርፉ ላይ ምርትን በአግባቡ ከአንድ ቦታ ወደ ሌላ ቦታ በማስተላለፍ ሂደት ውስጥ ደግሞ ከፍተኛ ሚና አላቸው እቃን ከአንድ ቦታ ወደ አንድ ቦታ ከመውሰድ ባሻገር ደግሞ በዘርፍ ውስጥ ከፍተኛ አስተዋጽኦ አላቸው ተብሎ ይታመናል። እና የዛሬውም ስልጠና እንግዲህ እቃን ከማጓጓዝ ባለፈ በተለይ የድንበር ተሻጋሪ አሽከርካሪዎች ምን ሚና አላቸው የሚለውን የግንዛቤ ማስጨበጫ መድረክ ነው ዛሬ የተካሄደው ማለት ነው። በተለይም አሽከርካሪዎች እንግዲህ በሎጂስቲክ ዘርፉ የኢኮኖሚው ምሰሶ ወይም ደግሞ የደም ስር ነው ብለን መግለጽ እንችላለን ና በዚህ ውስጥ ምን ሚና መውጣት አለባቸው። በተለይም እንግዲህ የድንበር ተሻጋሪ የድንበር ተሻጋሪ አሽከርካሪዎች እንግዲህ ሀገርን የሚወክሉ አምባሳደሮች ናቸው ብሎ ማንሳት ይቻላል። በተለይም ከኢትዮጵያ እንግዲህ ወደ ጅቡቲ በሚሄዱበት ጊዜ ከአንድ ሀገር ወደ ሌላ ሀገር ነው የሚሻገሩት ና ሀገርን ወክለው የሚሄዱት ምርትን በአግባቡ ከቦታው ወደ ቦታ በጊዜው በጥራት ማድረስ ከቻሉ እንግዲህ ሀገር ነው የሚወክሉት እንዲሁም ደግሞ ኢኮኖሚንም አገልግሎቱን ማፋጠን ይችላሉና በተለይም እንግዲህ አሽከርካሪዎች በዘገዩ ቁጥር ምርቱ በቦታው ና በስፍራው የሚደርስበት ጊዜም በዛው ልክ ይራዘማል ደግሞ በዛው ልክ ይራዘማል። ይህም ደግሞ አገልግሎቱ ላይ አገልግሎቱን ዝቅ ያድርገዋል። ዋጋው ላይ ደግሞ ከፍተኛ ወጪ ይዳርገዋል ማለት ነው። በተለይም አሁን እኛ በምንገኝበት እንግዲህ በሞጆ ወደብ ላይ እቃ ተጓጉዞ መጥቶ የሚያርፍበት ና ተገቢውን ሕጋዊ ፍተሻ የሚያካሂድበት ነው ና በዚህ ስፍራ ላይ የሚቆዩበት መጠን አንድም ወደቡ ላልታለመለት አላማ እንዲሁን ወይም ደግሞ ከወደብነት ባሻገር የመጋዘንነት አገልግሎት እንዲሰጡ ና ያለ አግባብ አገልግሎት አገልግሎት እንዲውሉ ያደርጋቸዋል ና በዚህ ረገድ አሽከርካሪዎች ሚናቸውን እንዲወጡ ን ከማድረስ ባለፈ በኢኮኖሚው ውስጥ ያላቸው ሚና በመገንዘብ አስተዋጽኦቸውን ከፍ እንዲያደርጉና የዘርፉ ቁልፍ ባለድርሻ አካል እንደመሆናቸው ሚናቸውን እንዲወጡ የግንዛቤ ማስጨበጫ መድረክ ነው የተካሄደው ማለት ነው። ይህን የግንዛቤ ማስጨበጫ መድረክ ደግሞ ያዘጋጀው የትራንስፖርት ና ሎጂስቲክስ ሚኒስቴር ነው ማለት ነው። ከዚህ ጉዳይ ጋር እንግዲህ ተጨማሪ መረጃ እንዲሰጡን አጠገቤ የትራንስፖርት ና ሎጂስቲክስ ሚኒስቴር አማካሪ የሆኑት ዶክተር መንግስት ኃይለማርያምን አጠገቤ ጋብዣለሁ ማለት ነው። ከእሳቸው ጋር ጥቂት ቆይታ አደርጋለሁ። አመሰግናለሁ ዶክተር እንደው በተለይ በድንበር ተጓራጭ አሽከርካሪዎች በሎጂስቲክስ ዘርፉ አጠቃላይ ደግሞ በኢኮኖሚ ላይ ያላቸው ሚና ምን ይመስላል? እንዲሁም ደግሞ እስኪ እንዴት መወጣት አለባቸው ይባላል? እሱ ናንሳ እስኪ። አመሰግናለሁኝ። በሎጂስቲክስ ሂደቱ ውስጥ አንዱና መሰረታዊ አገልግሎት ትራንስፖርት ነው። ትራንስፖርት ደግሞ ሲነሳ አሽከርካሪዎች አሉ ማለት ነው። አሽከርካሪዎች በተለይም ደግሞ የጭነት መኪና አሽከርካሪዎች ወይም ከባድ መኪና አሽከርካሪዎች የምንላቸው በተለይም እቃን ወይም ደግሞ አቅርቦቶችን ከአንድ ቦታ ወደ መዳረሻቸው ማድረስ ይጠበቅባቸዋል። ይህን በማድረጋቸው ደግሞ ኢኮኖሚውንና የማህበረሰቡን በሀገር አቀፍ ሚሆን በአገር ውስጥ ኢኮኖሚውንና የሕብረተሰቡን የዕለት ተዕለት ኑሮ በመደገፍ እቃዎች እና አቅርቦቶች በመዳረሻቸው በተፈለጉበት ጊዜ እንዲደርሱ ከፍተኛ አስተዋጽኦ ያበረክታሉ ማለት ነው። ጥናቶች እንደሚያሳዩት ቢያንስ ሰባ ፐርሰንት ወይም ሰባ ከመቶ ያህል የእቃዎች እና ተንቀሳቃሽ እቃዎችን በምርት በማምረቻ ፋብሪካዎች፣ በፍተሻ ቦታዎች፣ በኢንዱስትሪዎች እንዲሁም ደግሞ በችርቻሮ ቦታዎች በማድረስ ለዘርፉ ከፍተኛ አስተዋጽኦ ያበረክታሉ። ይሄ ማለት የትራንስፖርት ሴክተሩ የሎጂስቲክሱ የጀርባ አጥንት ነው ብሎ ማለት ይቻላል። ለዚህ ነው ዛሬ እንግዲህ በሚኒስቴር መስሪያ ቤታችን ከሚከናወኑት የተለያዩ የማብቃት ስራዎች ወይም ደግሞ የአቅም ግንባታ ስራዎች ይህንን የሎጂስቲክስ ዘርፉን የጀርባ አጥንት የሆኑትን የከባድ መኪና አሽከርካሪዎች ግዴታቸውን እንዲወጡ በተለይም ደግሞ የትራንስፖርት ዘርፉ ቀልጣፋ፣ ደህንነቱ አስተማማኝ የሆነ እና ተደራሽ የሆነ ትራንስፖርትና አገልግሎት በመስጠት በኩል ከፍተኛ አስተዋጽኦ የሚያበረክቱት እነዚህን ዋና ባለድርሻ አራት ዛሬ በምክክር መድረክ ማግኘት ያስፈለገው። ስለዚህ ሎጂስቲክስ ያለ ትራንስፖርት ሊሆን አይችልም ማለት ነው። ይሄ ደግሞ አብዛኛውን የሚሆነው እስከ 50 ፐርሰንት የሚሆነውን የሎጂስቲክስ ወጪ በትራንስፖርት ነው የሚሄደው። ይህን ደግሞ የትራንስፖርት ወጪ ሚዛናዊ ማድረግ ወጪዎችን በቀነስ ከአሽከርካሪዎች ጀምሮ ከሁሉም ሴክተሮች ይጠበቃል ማለት ነው። በተለይም በዋነኝነት ተሽከርካሪዎችን ከማንቀሳቀስ ቀስ ባለፈ እቃዎችን ከአንድ ቦታ ወደ አንድ ቦታ ወደ መዳረሻቸው የሚያደርሱት እነዚህ ቁልፍ የሆኑት የሎጂስቲክስ ቁልፍ የሆኑት የባለ ድርሻ አካላት ወይም አሽከርካሪዎች ሚና እጅግ ከፍተኛ መሆኑን ነው ዛሬ በመድረኩ ለማንሳት የሞከር ነው። እንግዲህ እንደሰማ ነው፣ እንግዲህ የትራንስፖርትና ሎጂስቲክስ ሚኒስቴር አማካሪው እንዳሉት የድንበር ተቋራጭ አሽከርካሪዎች ሚናቸው ከፍተኛ ነው። ይህን ሚናቸውን ደግሞ ሊወጡ እንደሚገባ እንግዲህ የግንዛቤ ማስጨበጫ መድረክ ነው የተካሄደው ማለት ነው። ሌላኛው በተለይ ደግሞ ከመንገድ ደህንነት ጋር ተያይዞ እኛ አሽከርካሪዎች እንግዲህ በጉዞ ሂደታቸው ከጅምሩ መዳረሻቸው ድረስ ደግሞ የመንገድ ደህንነት ላይ ግንዛቤ ሊኖራቸው ይገባል። በተለይም አሽከርካሪው በደህንነት ተሰምቶት ከመጀመሪያው እስከ መዳረሻው ሊሄድ ይገባል በሚለው ላይም ስልጠና ተሰጥቷል። በተያያዥም ደግሞ እንግዲህ ይዘው የሚጓዙት እንግዲህ ተሽከርካሪ ነው እና ከትራፊክ አደጋ ጋር ተያይዘው ደግሞ አሽከርካሪዎች እንዲሁ በማስተዋል ይህን እንዲመሩ የተጣለባቸው ኃላፊነት ዕቃን ከአንድ ስፍራ ወደ ሌላ ስፍራ ከመምራት ባለፈ አሽከርካሪዎች አምስት መኪና ነው የሚነዱት ፊትም ኋላም ጎንም በግራም በቀኝምና የራሳቸውን ይነዳሉና ሁሉን በማስተዋል እንዲመሩት፣ ከትራፊክ አደጋ ራሳቸውን እንዲጠብቁ፣ ሌሎችንም እንዲከላከሉ፣ እንዲሁም ደግሞ በሎጂስቲክ ዘርፉ ቅድም አማካሪው እንዳነሱት እንግዲህ ያለባቸውን ሚና እንዲወጡ እንግዲህ በዛሬው መድረክ የተነሳው ነው ማለት ነው። ኃይለ ኢየሱስ፣ እንግዲህ በኔ በኩል ያለኝ መረጃ ይህን ይመስላል። ወዳንተ ልመለስ። አመሰግናለሁ።